ሁሌ የምትገርመኝ ነገር ማለት ነው። ከስህተቷ አትማርም ማለት ነው። ከአንድ ስቶክ ወንድ ወይኔ፣ እንደት እንደምታናድገኝ እኔማ ማለት ነው። ሲቀጥል ምሳሌ ከሞተች እኔ በጣም ነው ፊልሞ ራሱ የሚደብረኝ ማለት ነው። የእውነት ምሳሌ መሞት የለባትም በፍጹም ማለት ነው። ሰላም ውድና የተከበራችሁ ይህ ቻናል ዛሬ ደግሞ በምሳሌ ድራማ መተናል ማለት ነው። እና እንግዲህ ያው በቅድሚያ ለመሰቱን ሀሳብ አስተያየት፣ እንዲሁም ደግሞ ስለምታበረታቱን ሁላችሁንም ከልብ አድርጌ አመሰግናለሁ። አሁንም አበረታቱን ፕሊዝ ሀምሳ ሰባ አስገቡኝ። ላይ ወንድ ብሎና ማለት ነው እና ናቸው ያገኙት ይ እንግዲህ ዛሬ የመጣንበት ዋነኛው የምሳሌ ድራማ ማለት ነው እና ማለት ነው። እኔ የእውነት በጣም የሚደፍረው ማለት ነው ሻሯ አብሻሯን በጣም እንደምታናደድ የእውነት እኔ ውይ በጣም በጣም እያናደደች ነው ማለት ነው። አደነኩት ደግሞ ወይኔ፣ አንድ በጥፊ ላስብ ሚያደርጋት ነው ደስ ይለኝ ነበረ ማለት ነው። ባይደርስ ግን ትገላት ነበረ። ኧረ በጣም ክፉ ሴት ናት። የሆነ ክፉ ሴት እሷ እኮ በቃ እንደምትሆን አንድም ለንብረት ነው ማለት ነው። ሲል ጀመር እሱ ኑሯ ስለጀመረ ሀብላ ያገባች እኮ ለጥቅማ ጥቅም ብላ ነው። በጥቅም ላይ የተመሰረተ ማንኛውም ነገር ማለት ነው። ምቀኛ በቀላል ወደ ምቀኝነት ነው የሚቀየረው ማለት ነው። እሷም ለጥቅም ብላ ነው እንደዛ አስቡት። ለቤት ለመኪና፣ ለምን ለምን ለምን ለብዙ ነገር ስትል ለመጀመሪያ ቀረበችው፣ ግዴታ ያን ነገር ካልሆነ፣ አስባችሁታል ወይ እንዴት እንደምታቃጥለኝ እሷ ሴትየው ማለት ነው። እና እናላችኋለሁ ጋይስ እሷም ልክ እንደ ወይዘሮ ባዮሽ ማለት ነው። ኖላዊ ድራማን ከተከታተላችሁት አሁን እሷ በጣም ሻረኛ ነች፣ ክፉ ነች። በጣም የምታናደደኝ እሷ ማለት ነው፣ ወይዘሮ ባዮሽ። እና ይችም ደግሞ ልክ እንደ እሷ ነች። ታያላችሁ መጨረሻ ምን እንደሚሆን ማለት ነው፣ ለማየት አውቃችሁ ማለት ነው። ምክንያቱም እንደዚህ ክፉ ሰዎች ማለት ነው፣ ወይ መጨረሻ ላይ ይሞታሉ፣ ወይ የሆነ ነገር ይሆናሉ ምናምን እና ግን የእውነት ምሳሌ በድራማው ላይ ከሞተች የሚደብር ይመስለኛል። ጋይስ፣ እናንተስ አይመስላችሁም? የሚደብር የሚደብር አይመስላችሁም? እኔ ግን የእውነት የሚደብር የሚደብር ነው የሚመስለኝ ማለት ነው። ሲቀጥል ምሳሌ እውነት መሞት የለባትም ማለት ነው። አስቡት፣ ሞገስ ደግሞ ማለት ነው፣ ንግስት ላይ ነገር የሆነ ሳስበው ማለት ነው። አስቡት፣ እሷ እኮ ነች ሞገስን ራሱ ክፉ እንዲሆነ ያደረገችው ማለት ነች። ወይ እንዴት እንደምታናድደኝና የሞገስ ደግሞ ደግሞ ሚስት አታምርም፣ ወይኔ ግርማ ሞገሷ እንዴት እንደምታምር ማለት ነው። አንድ ኮነሽ እናቴ እንደዚህ በጓደኛ ማለት ትዛል አንዳንድ ጊዜ ታውቃላችሁ፣ ብቻ ደስ ብሎኛል ከዚህ ድራማ ላይ አንድ እነሱ እንደዚህ በመሆናቸው መጨረሻ ላይ ደስ ብሎኛል። ታውቃላችሁ፣ ሞገስ በሷ ምክንያት ብዙ ነገር ውስጥ ገብቶ ነበረ ማለት ከንትና ጋር ራሱ እኮ በዛ በዛ ምክንያት ነው የተቀራረቡት ማለት ነው። እንጂ የጓደኛው ሚስት ሆና እሱ እንደዚህ አይነት ነገር ማድረግ አይፈልግም ነበር። ግን እሷ በእሷ ምክንያት ነው እሷ በምን ምክንያት እንደራቀችው እሱም አያውቅም ነበረ ማለት ነው። እና አሁን ላይ ግን እንደዚህ አንድ ላይ ሳያቸው ምናምን የሆነ በጣም ደስ የሚሉት፣ ደግሞ እንዴት እንደምታምር ለእኔ ብቻ ነው ጋይስ፣ ቆንጆ መስላ ብትታየኝ ወይስ ለእናንተም ነው? እና ላችኋለሁኝ። ቅድስቲ ደግሞ ማለት ነው። ወይኔ ቅድስት ተንቀጥቅጣ ኮ ልትወድቅ ምንም አልቀራትም። ተንቀጠቅጣ ቅድስት ማለት ነው። ነገሩን የለይ እንኳን የራሴ የምለው እንኳን የራሴ የምለው ሰው ሆኑና የእውነት እንደዚህ ሽጉጥ ይዞ ምናምን ነገር ካየሁ በጣም እንደነግጠው ከምላችሁ በላይ ማለት ነው። እና ቅጥቅጥቅጥቅጥቅጥቅጥ አለች ታውቃለህ? አንደኛ ነገር ያቺኛዋ ልትገላት ነው ብላ፣ ሁለተኛ ነገር ደግሞ እሱ ይችን ሊገላት ነው ብላ በጣም ነበር የደነገጠችው። እና ቆይ ይችን ወደዛ ወሰው በማያቅበት ቦታ ወስዶ አይጥሏትም ወይ? እዴ እኔ እኮ አቃጥላ ልደፋኝ አትሉም እንዴ? ይችም አሁን ታያላችሁ፣ ልክ እንደንትና ማለት ነው እንደ ወይዘሮ ባዩሽ ትሞታለች። በቃ እንደዛ ብዬ ነው የማስበው። በአንዴ ወይኔ፣ እውነት ለመናገር ማለት ነው በቃ ሊገላት ነው ወይ ምንድን ነው ብዬ በጣም እኔ ራሱ ማለት ነው ልብ ልትወጣ ነበረ ማለት ነው። አስቡት ምንም ለድራማ ቢሆንም አሁን ልክ ማለት ነው ወይዘሮ ባዮሽ ራሱ እዛ ድራማ ላይ ስትሞት እኔ በጣም የደነገጥኩት ልክ እንትን ሲላት ከውን ነው ያልኩት ማለት ነው በቃ የሆነ ምንም ለድራማ ቢሆንም የእውነት የሚያስደነግጣችሁ ነገር አለ አንዳንድ ጊዜ ማለት ነው እና ፈርቼ ነበረ ግን ያው ለቀቀቻ ስለለቀ እና አላችኋለሁ ጋይስ እና ይዝችን ደግሞ መጨረሻ ለማየት ያብቃችሁ ማለት ነው። ምክንያቱም አብዝተዋለች ከሚባለው በላይ በላይ ማለት ነው። እና አላችኋል ደግሞ ድጌ አበረታቱን ላይክ ሼር እያደረጋችሁ ቻናል አዲስ ስለሆነ ሁላችሁም ቤተሰብ አድርጎኝ ማለት ነው እና በቅጣይ ደግሞ እንደዚሁ አንዳንድ አስተማሪ የምላቸውን አጠር አጠር እያደረኩኝ፣ ይዤላችሁን እናንተ እመጣለሁ ማለት ነው። እስከዚያው ድረስ ሰላም ፍቅር አብዝቼ ተመኛሁ። በያላችሁበት ሰላማችሁ ብዝዝዝዝ ይበልልኝ ማለት ነው። አመሰግናለሁ ሁላችሁም ስለምታ